አስተያየት ሰጡበት። እስኪ ኮመንት ላይ ፕሮፋይል በላይ ለዛ ነው እጅ ወጣው። አይ እንዴት ናችሁ? አማኑ ሰላም ነው። እንዴት ናችሁ? አለን አለን። እንዴት ናችሁ? አለን እን አለን። እግዚአብሔር ይመስገን። ከየት ነው ወንድሜ? እኔ ቴዲ እባላለሁ ከአዲስ አበባ ላይ ቴዲ ከአዲስ አበባ ዕድሜ ስንት ነው ልጄ ሀያ ስምንት ገና ነው ለትዳር ሀያ ስምንት ነው እኮ ነጭ ላንቺ ብቻ አለም እኮ ምን ፈልገው ሌላ ላምሰው ነው? ኧረ እኔ አልፈልግም። እንደው 28 መቼ እስሻት ልም እርግጠኛ ነኝ። ጠይቃት ጠይቃት፣ ፔፕሲ 28 ይሆንሻል። ማሪ ላላላላላ ቆይ ቆይ፣ ቴዳ ቴዳ፣ ሶሪ ቴዳ፣ ሳንጠይቅ ከአንተ ፍላጎት እኮ ምን እያደረግን እንደሆነ ገብቷል። ልጅቱ አልፈልግም ብላለች። ጓደው ያማንጅ መቻለች ይሄው ላላለች እኮ ላላ ማለት እኔ አልፈልግም ማለት ሌላ ሰው ሌላ ሰውም በዚህ አጋጣሚ ሌላ ሰውም ካለ ችግር የለውም። መቶ ምናም ሰዎች አሉ እዚህ ጋር፣ ያው አዎ፣ በእውነት አየህ እንደዚህ ግልጽ ሆኖ በደፍረት ያወራ ሰው በቃ እንደኛ አንተ ማለት ነው በቃ ሌላ ሰው የሚገባ ቴዳን እንደንትን የሚልካለ፣ ፎሎ አድርጉ፣ ኢንቦክስ አድርጉ ወይ እዚህ ጋር አንድ ቁጥር ጻፉ እናስገባችኋለን። እርስ በርስ ነው የምናፋጥጣችሁ። ቴንኪው አማዬ ስለ ተረዳሽኝ አመሰግናለሁ። እርግጠኛ ነኝ ሲፉ ትሆናለች። በመቶ ፐርሰንት እርግጠኛ ነኝ ሲፉ ለአንተ ትሆናለች። አክቹዋሊ ችጋራሟ ማለት ነው። ጋራሟ ሀይማኖት ምንድን ነው እያለች ነው። የኦርቶዶክስ ነው፣ ኦርቶዶክስ ነው። እሳማች ችጋራሟ፣ ሲፉዬ አገኘሁልህ። ባለ ሃያ ስምንቱን ሲፉዬ እንዴት ናቸው አለን እያጋባው ነው ማሬ፣ እንዴት ነው? ሀያ ስምንት አመት ተገኛለሽ ወይ ውዴ፣ ትንሽ አላነሰብኝም? አንድ ሰላሳ ሁለት ሰላሳ ሶስት ቢሆን እኮ ጥሩ ነው። ግን እንደዛ ነው የምትፈልጊው ማሬ? ዲታክ ያለሽ በቅርቡ ሰላሳ ገብቼ አለው፣ መቼስ አረሳሽውም፣ ባለፈው በርዝዴይ አክብረናል። እና ያው ግን በትንሽ ነው የምበልጠው፣ ችግር የለውም ሁለት አመት። ምን አላት መስመርትሽ ምንድን ነው ማሬ? ችግር የለው፣ ምን ይላንቺ አልሆነ ሶሻል። ችግር የለውም። መስፈርትሽ ምንድነው? ሁለት ልጆች ያለው። እህ ሲፉ አንቺን ባል መፈለግ ጀመርሽ? አንተ ምን እንደ እኔ መስፈርት ይውላችሁ ሁለት ልጅ ያለው ጠንከር ያለ ይሆናል አይደለ? አንቺ ቆይ እኔ ያለ እንጀራ እናት መሆን አምሮሻል እንዴ? ሲፉ እኔ አልፈልግም። በቃ በዋሌ መጥቷል። በላይ እዚህ ስራ፣ አንተ በላይ እዚህ ነበርክ እንዴ? ይቅርታ በቃ፣ አልፈልግም። አሉ ባለ ትዳር ነኝ እንዴ? ለምንድን ነው ታዲያ እንትን የምታበላሽው? በላይ አይሆንሽማ። አንዲት ነጋዴ አፍቅሮ ነበር። እርግጠኛ ነሽ? በእውነት ነጋዴ አንተ ካጂ ካጂ ነው ማለት ነው የሰውዬ አንተ እንዴት በሌለ ባለፈው ምን ሆነክ? የጠፋው ይጠፋው ምናምን ለዋለሁ አለሁ አለሁ ብሎ ዘጋኝ። ከዛ የሆነች ልጅ ናት በውስጥ መታ ነገረችኝ። የሆነች ልጅ ያ ምናምን ምናምን እያለ ነው ምናምን ስትለኝ፣ እኔ ለራሱ ደነገኩኝ። ሲፉን ጥላ አልኩት የምር እንደ ቆይ ቆይ ቆይ ቆይ ችግር የለውም። ሁለቱን እኔ ፈታችሁ እፈታላችኋለሁ፣ አትጨነቂ። ለምን ይህንን ለመፈለግ እኮ ነው፣ የመንገድ ይሆናል ብዬ እኮ ነው። ምን ምናቶ ከአንቺ ሌላ ጋ እዛ ነጋዴ ዋጋ ሄደ፣ አንደኛ እሱን እጠይቀዋለሁ። ገባሽ? ችግር የለውም። ምን አሳጣሽ? ምን አተ ነው በላይ በዛ አጋጣሚ ሲፉ ላይ እንደዚህ ነው። ጌመር ነሽ ገጠመኝ ያለሽ እንደዚህ በቲክቶክ ፍቅር ደረጃ ምናምን፣ በሪሌሽንሽፕ እስኪ አጫዎችን ፈታ አድርጊን፣ እስኪ ገጠመኝ። በቲክቶክ ፍቅር የለኝም፣ ታውቃለህ እኔ ጥሎብኝ የፍቅር ሰው አይደለው። ለው ሰው ማሬ ሲለኝ ራሱ በቃ ሌላ ነገር ያለኝ ይመስለኝና ሄድበት አለው ነው። ስለዚህ እኔ እኔ እንጃ የለኝም።

በምር ሁለት ቀኑ ናቸኋለሁ የጀበታ በታለው አማኑ የኔ ጌታ ሲል እኮ ነው። ይሄ መናጤ አይደግም አለው፣ እንደዛ ትላለች። ግን አማን እኮ ሞክሽዬ ነው። አማን የራሱን ስም ነው የሚጠራ ብዙ ጊዜ። ሲፉ ተሳስተሽ ነው። ተው አንተ አማኑ እኮ ኪንግ አማን ነው ስሙ። ኪንግን አልጨመረበትም እኮ አማኑ ነው ሚለው። ምን ላድርግ ታዲያ እኔ ን ምን አይነት ባል እንፈልግልሽ? እውነት ለአንቺማ ሰማንያ ስምንት ሰው እጅ ማውጣትበትበቅና ተሰማው ነው እያለ ነው ይውላችሁ። በዚሁ አጋጣሚ ሆን በላይ ባሌ ነው ግን ሰሞኑን ጠፍቷል። እንግዲህ አሁን እንደደረሰኝ መረጃ ደግሞ እሱ ሌላ ነጋዴ አፍቅሯል። ወገን ፍረዱኝ እናንተ እናንተ ፍረዱኝ። አዎ እኔ እኮ ጠይቄው ነበር፣ በእንደዚህ በላይ ስም እየጠፋ ነው ምናምን ብዬ ስለው አይ ባክሽ እየቀለዱ ነው ምናምን ብሎ ሸወደኝ። ከዛ በውስጥ መታ ባለፈው የነገርኩሽ ልጅ መታ በውስጥ ምን አለችኝ፣ በላይ እኮ እንደዚህ እንደዚህ እንደዚህ እንደዚህ ብላ ስትነግረኝ እንግሊዝ እራሱ ከው አልኩኝ። እማዬ በእጄ ከው በል ከው አልኩኝ። ሲፉን ጥሩ አልኩኝ። አይ እየጠጣሽ ማ እጠጣይ፣ ማሬ፣ እንደው እኮ በዚህ ሰዓት ልጠጣ ስል ነው የነገርሽኝ። አመሰግናለሁ። ጠጣ አሁን ማለት ነው። ሲፉ፣ ከክብር ጋር ውጭ ልና በላይ ጋር ታረቁ። እኛ ባለትዳር እናፈታ፣ ባለትዳር እናገናኛለን። ሲፉ፣ አንድ ነገር ልንገርሽ ማሪ እንደው እሱ ነጋዴ ከጠበሰት ታቂያለሽ መቼሴ ነጋዴ ነገር አይሆንም። ፈልጊልኝ በቃሽ የመስበርት ደግሞ የኔ ልጅ ያለው እድሜው ከሰላሳ አንድ እና ከሰላሳ ሁለት የሆነ በጣም ትልቅ ስራ ከዱባይ፣ ከኢትዮጵያ፣ ከሳዑዲ፣ ከአሜሪካ ከየትኛው ሀገር ሆነልሽ ማለት ከዱባይ በስማአ ሞል ቅዱስ ኬት የሚልኝ መሰለሽ። አሁን በዚህ ሰዓት ከኢትዮጵያ፣ ጥሩ ነው፣ ከኢትዮጵያ ከኢትዮጵያ እሺ። መችስ ደና ስራ እየሰራው ነው ብለሽ ነው? ሲፉ ኮንፊደንሷ በጣም ሀይ ነው፣ አሪፍ ነው። ሚን ራሷን የምታስተዳደር ልጅ ነች። ግን ዋለው ሲፉ ላይ ከባድ ነገሩ ምን እንደሆነ ታቀያለሽ? ጌመር ስለሆች ታፍ ሊሆን ይችላል። ለሱ አንዳንዴ አየር የለም ልትለኝ ነው። እንደ አማን አንደኛው እሱ ነው። ግን ላይክ በጣም አንደርስታንዲንግ ሰው ካልሆነ ላይክ አንድ አይለኛ ጊፍት አርማቶ ሰፖርት ሲያደርግሽ የሆነ ነገር ብትናገሪ አገንስት ሊወስደው ይችላል። ለዛ ነው በጣም አንደርስታንድ የሚያደርግሽ ሰው ከሌለም ማለት ነው፣ እሱ ነው። ግን እኮ እዚህ ምስራ ላይ ነኝ እኮ። አሁን እዚ መንግስት ሰራተኛ በለኝ አማኑ፣ አሁን ቢሮ ነው ያለውት ስነግር አሁን ቢሮ ውስጥ ቁጭ ብያለሁ። ያው ላይ ላስ እያለች ሰዓቴ ነው የራሴ ስራ አለኝ እያለች ነው። ጌም ነገ እያቆም ስራ በጣም አደርጋለሁ እኔ ጌ በሚጫወተው በትርፍ ሰዓት ነው። እዚህ መዳሜ ለዩሮፕ ሰዓት ስለምትጠቀም ብዙ ፍሪ ታይም አለኝ። ለዛ ነው እንጂ እኔ ስራ ቦታ ነው። እሺ፣ ሰው ከኢትዮጵያ ይሁንልሽ። አቤት በላይ ተቃጠለ። በጣም ታለንት ልጅ ነች። ስድብ ምናምን ብሰድዋት ባል ብትሆኑ ችግር የለባትም። በጥፊ መልሳት ትመልሳለች እንደምርቃት። ሌላው ደግሞ የቋንቋ ታለንት አላት። ኦሮሞኛ ቃላት ፋታወራለች፣ አማርኛ ቃላት ፋታወራለች። ያ ሁሉ አለ ኮንሲደር አድርጎ አንቺማ በቃ ታለንት አለውነት ሲፉዬ፣ ወይኔ በላይ ተቃጠለ። ሲፉን የምትፈልጉ ሲፉ፣ መንግስቲ ወይ መንግስቲ ተንቀሳቀሱ! ምን ነው ፈራችሁ? ፈራችሁ? ምን ምን ሆናችሁ ነው? ደ አዎ አንድ ቁጥር እየጠፋን አንቺ